ሰላም እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ ምሳ እንሰራለን፣ አብረን ምሳ እንሰራለን። እንግዲህ አስቀድሜ ቪዲዮ ሰርቼ የነበረ እንዴት ሙሉ ኪዬ እንዴት አድርገን መንሳት እንችላለን። ሙሉ ኪዬ ታውቃላችሁ፣ ያው ወደ አረብ ሀገር ያላችሁ ሙሉ ኪዬ እንዴት አድርገን ምን ምን እንደሚያስፈልገው ግብአቶቹን አስቀድሜ ቪዲዮ ሰርቻለሁ። ምን ምን ያስፈልገናል ሙሉ ኪዬ ለመስራት ግብአቶቹን አስቀድሜ አስቀምጫለሁ እና ተከታተሉ። ግብአቶቹ ምን ምን ያስፈልገናል? ሽንኩርት፣ ሽንኩርት በሁሉ ነገር ላይ በእርግጥ አስፈላጊ ነው። ሽንኩርት ያስፈልገናል ሽንኩርታችንን እንደዚህ አድርገን አዘጋጅተናል። እንግዲህ ሙሉክዬን አስቀድሜ አስቀምጬም ብያለሁ ቀርጫለሁ ቪዲዮ አስቀምጫለሁ። ሙሉክዬ ምንድን ነው? ሙሉክዬ አስረድቻለሁ። ሙሉክዬ ቅጠል ጌሾ የሚመስል ቅጠል ነው። ሽታው የራሱ ሽታ አለው፣ የራሱ ደስ የሚል ሽታ አለው እና የራሱ ቴስት ያለው ምግብ ነው እና በጣም አሪፍ ነው። ለሰውነታችን ለተለያየ ነገር ላጥንት ለአጥንት ጥንካሬ በጣም አስፈላጊ ምግብ ነው። እና እኔ ብዙ ጊዜ ያው ሲናገሩ ሰማለው እና በጣም አስፈላጊ ለሰውነታችን ጥቅም ያለው ምግብ ነው ሲሉ በጣም አረቦች ይናገራሉ፣ በጣምም ይወዳሉ። እዚህ ጋር ነጭ ሽንኩርቴ አረኩት። ነጭ ሽንኩርት ይወዳል ምግቡ ጋር ነጭ ሽንኩርቴ ነው እና ነጭ ሽንኩርቴን ይኸው እንደዚህ አድርጌ ጨምሬበታለሁ። ከሽንኩርቴ ጋር ትንሽ አረስለዋለሁ። ነጭ ሽንኩርት ከሽንኩርት ጋር ማለት ነው። እና በጣም ደስ ይላል። ሽታው እራሱ በጣም ሽታው ደስ ይላል። እና ምግቡ እራሱ ደስ ሲ የሚል ምግብ ነው። እንደገና ጤና ነክ ምግብ ነው ማለት፣ ለጤንነታችን ግዴታ መብላት ያለብን የምግብ አሰራር ነው እና ብሉ። ይህ ምግብ ብሉት ማለት፣ እኔም ድሮ አላውቀውም ነበረ። በጣም በጣም አሪፍ ምግብ ነው፣ በጣም ከሚገባ በላይ እና ብሉት። ደስ የሚል ምግብ ነው። ሽንኩርቴን እና ነጭ ሽንኩርቴን በዚህ መልክ አድርገውና ይሄ የድንብላ አልቅጠል በዚህ መልክ አዘጋጅቼዋለሁ። የድንብላ አልቅጠል ነው ይሄ፣ በዚህ መልክ አዘጋጅቼዋለሁ። ድንብላ ሌን እና ሽንኩርቴን በዚህ መልክ አቀላቅለዋለሁ ማለት ነው። የድንብላ አልቅጠል ታው ልነግራችሁ አልችልም። በጣም ደስ የሚል ሽታ ነው፣ እና በጣም ደስ ይላል። ትወዱታላችሁ። ምግቡም ራሱ በጣም ጣፋጭ ነው። በጣም በጣም በጣም የራሱ ቴስት ያለው የራሱ የቀ የራሱ የተፈጥሮ ቴስት ያለው ምግብ ነው፣ እና በጣም ትወዱታላችሁ። እስቲ አያችሁ፣ አሁን የድንብላል ቅጠሌን እና ሽንኩርት ሽንኩርቴን በዚህ መልክ እየጠበስኩ ነው። ሽታው ልነግራችሁ የድምብላል ቅጠል ሽታው ዋ ደስሴ! በጣም ማንኛውም ምግብ ላይ ቢገባ ድምብላል፣ አንደኛ ነገር ምግብ በልታችሁ የሚከብዳችሁ ከሆነ የድምብላል ቅጠል ጣል አድርጉበት ምግባችሁ ላይ ማለት ነው። እንደዚህ ስጋ ነገር እንደዚህ በቃ የአረብ ምግብ የምትሰሩ ከሆነ ድንብላል ሲገባበት እራሱ ዱቄቱ ማለት ነው። እንደ ቅመም ተጠቀሙት፣ እንደ ቅመም ተጠቀሙት እና በጣም አሪፍ ነው። እውነቴን እምላችሁ ወደው ዳጀስት ያደርጋል አይከብዳችሁም። እንደው ሽታው ልነግራችሁ አልችልም። ሽንኩርት፣ የድንብላል ቅጠል ሽታው ልነግራችሁ አልችልም እላችኋለሁ።